ሴቶች አንተን አይፈልጉም። ይህንን ስትሰማ እንደምትደነግጥ አውቃለሁ። ምናልባትም ልትናደድ ትችላለህ ት ግን እውነታዊ ነው። ሴቶች አንተን አይደለም የሚፈልጉት። የሚፈልጉት ሌሎች ሴቶች የሚሰጡህን ትኩረት ነው። የሚፈልጉት ማስረጃ ነው፣ ሌሎች ሴቶች ቀድመው እንደፈለጉህ የሚያሳይ ማስረጃ፣ ተፈትነህ እንዳለፍክ የሚያሳይ ማስረጃ። ይህ ጨካኝ ሊመስልህ ይችላል። ፍትሃዊም አይደለም ልትልም ትችላለህ። ልክ ነህ። መስህብ ፍትሃዊ አይደለም፣ ቀዳማዊ ነው። በሚቀጥሉት ጥቂት ደቂቃዎች ውስጥ የዚህን ቀዳማዊ ኮድ ስነ ልቦናዊ ምስጢር ነግርሃለሁ። ቅድመ ምርጫ ወይም ፕሪሴሌክሽን የሚባለውን ጽንሰ ሐሳብ እንዴት እንደምትጠቀምበት፣ ምንም እንኳን አሁን ላይ ማንም ትኩረት የማይሰጥህ ቢመስልህም ይህንን አስተሳሰብ ወደ ህይወትህ ማስገባት የምትችልበትን መንገድ አሳያለሁ። ይህ ቪዲዮ ስለ ማስመሰል አይደለም። ይህ ቪዲዮ መስህብ በእውነት እንዴት እንደሚሰራ ስለመረዳት ነው። እስከ መጨረሻው ድረስ ተከታተለኝ። በሰው ልጅ ባህሪ ውስጥ ብቻ አይደለም ይህንን የምናየው። በባዮሎጂ ውስጥ የአጣማጅ ምርጫን መኮረጅ የሚባል ጽንሰ ሐሳብ አለ። እስኪ ብዙም ያልተለመደ አንድ ጥናት ልንገርህ። ሳይንቲስቶች የተወሰኑ ትናንሽ የአሳ ዝርያዎችን አጠኑ። አንዲት ሴት አሳ ሁለት ወንድ አሳዎችን ምርጫ በተሰጣት ብዙ ጊዜ የምትመርጠው ሌላ ሴት አሳ ቀደም ብላ ፍላጎት ስታሳይበት ያየችውን ወንድ ነው። ለምን ካልክ ምክንያቱ ደግሞ ይህ የአእምሮ አቋራጭ ወይም ኮግኒቲቭ ሾርት ከት ነው። የሴቷ አእምሮ እንዲህ ይላል፣ ቆይ ያቺ ሌላዋ ሴት እሱን ከመረጠች እሱን ለመገምገም ጊዜ ወስዳለች ማለት ነው። እሱ ጤናማ፣ ጠንካራና ጥሩ ዘር እንዳለው አረጋግጣለች። እኔ አዲስ ምርመራ በማድረግ ጊዜንና ጉልበቴን ከማጠፋ እሷ የፈተነችውን እና ያለፈውን ብምርጥ አይሻለም? የሚል ሀሳብን በውስጧ ትይዛለች። ይህ ነው ተፈትነህ አልፈሃል የሚለው ሐሳብ ትርጉሙ። አንተ ትኩረት ለማግኘት ስትለምን፣ ስትጓጓ፣ መልእክት ስትልክ፣ እያሳደድክ እባክሽ አስተውይኝ ስትል ለአእምሮዋ የምትልከው መልእክት ግልጽ ነው፣ ማንም አልመረጠኝም፣ ማንም አልፈለገኝም፣ ማንም አልመረመረኝም፣ እኔ አደገኛ ምርጫ ነኝ የሚል ነው። ባንጻሩ ሌሎች ሴቶች በፍቅርም ይሁን በጓደኝነት ያንተን ዋጋ ሲያረጋግጡ ለአንዲት ሴት ዝቅተኛ ስጋት፣ ከፍተኛ ዋጋ ወይም ደግሞ ሎው ሪስክ ሃይ ሪዋርድ ያለው ምርጫ ትሆናለ። ይህንን እውነታ አትጥላው፣ ተረዳው። አማራጭ ያለው ወንድ አካሄዱ የተለየ ነው። ረጋ ያለ መራጭ፣ በቀላሉ የማይገኝ ነው። ይህንን ብዙ ወንዶች ተሳስተው ይረዱታል። በቀላሉ የማይገኝ መሆን ማለት ክፉ መሆን ወይም ደግሞ ሆን ብሎ መልእክት አለመመለስ ማለት አይደለም። ይህ ማለት የተትረፈረፈ አስተሳሰብ ወይም ደግሞ አባንዳንስ ማይንድ ሴት ባለቤት መሆን ማለት ነው። የተቃራኒው ደግሞ የእጦት አስተሳሰብ ወይም ስኬርሲቲ ማይንድ ሴት ነው። የእጦት አስተሳሰብ ያለው ወንድ እንዲህ ያስባል፣ ይህች ሴት ብቸኛ ድሌ ናት፣ እሷን ካጠኋት ሌላ አላገኝም። ስለዚህ ይጨነቃል፣ ይቆጣጠራል፣ ይለምናል፣ ይጣበቃል፣ ጉልበቱ እባክሽ አትሄጄ ይላል። የተትረፈረፈ አስተሳሰብ ያለው ወንድ ግን እንዲህ ያስባል። ሕይወቴ በራሱ ሙሉ ነው። ዓላማ አለኝ፣ ጓደኞች አሉኝ፣ የምወዳቸው ስራዎች አሉኝ። እሷ ወደዚህ ሕይወት ብትመጣ ደስ ይለኛል፣ ባትመጣም ሕይወቴ ይቀጥላል። ይህ ወንድ ረጋ ያለው ለዚህ ነው፣ መራጭ የሆነው ለዚህ ነው። ጊዜውና ጉልበቱ ውድ እንደሆነ ያውቃል፣ ለማንም አይሰጥም። አንድ ሌላ ተጨባጭ ምሳሌ ልስጥ። በአንድ ከተማ ውስጥ አምስት ጠረጴዛ ብቻ ያለው በጣም ውድና ተፈላጊ ሬስቶራንትን አስብ። ይህ ሬስቶራንት መንገድ ላይ ቆሞ እባክህ ግባ ብሎ አይጮህም፣ ማስታወቂያም አይሰራም። ለመግባት አስቸጋሪ መሆኑ ራሱ ትልቁ ማስታወቂያው ነው። ሰዎች ቦታ ለማግኘት ወራትን ይጠብቃሉ። አንተ ያ ሬስቶራንት መሆን አለብህ። ለመገኘት የምትከብድ ሆነህ እየተጫወትክ ሳይሆን በእውነት ለመገኘት የምትከብድ መሆን አለብህ፣ ምክንያቱም ሕይወትን በመገንባት ተጠምደሃል። ይህ የተትረፈረፈ ጉልበት ወይም አባንዳንስ ሲነርጂ ነው። ሴቶችም ከማይል ርቀት ያሸጡታል። እናም የተትረፈረፈ ማይንድ ሴት ባለቤት የሆነ ወንድ እውቅናን አያሳድድም፣ እውቅና እሱን ያሳድደዋል። ይህ ምናልባት የወሳኙ ክፍል ምዕራፍ ነው። አብዛኞቻችን የምንኖረው በውጫዊ እውቅና ወይም ኤክስተርናል ቫሊዴሽን ነው። ሰዎች ምን ይሉኛል? ቆንጆ ነኝ? ጎበዝ ነኝ? ወደዱኝ ብለን እንጠይቃለን፣ እንጨነቃለን። ይህ ወንድ ግን በውስጣዊ እውቅና ወይም ኢንተርናል ቫሊዴሽን ነው የሚኖረው። ልዩነቱን ልንገርህ። አንድ ምርጥ የእንጨት ሥራ ባለሙያ አስብ። አንድ ወንበር ለመስራት መቶ ሰዓት ያጠፋል። ማጣበቂያዎቹን በትክክል ያስገባል፣ እንጨቱን ያስተካክላል፣ ፍጹም እስኪሆን ይለፋል። ሥራው ሲያልቅ አንተ መጥተህ ዋው፣ ምርጥ ወንበር ነው እንድትለው አይጠብቅም። እሱ ራሱ ምርጥ ወንበር እንደሆነ ያውቃል። እሱ ራሱ የራሱ መመዘኛ ወይም ስታንዳርድ አልፏል። እሱ ራሱን ፈትኖ ራሱ አሳልፏል። አንተ መጥተህ ስታደንቀው ያ የአንተ አስተያየት ተጨማሪ ነው እንጂ የወንበሩን ዋጋ የሚወስነው አይደለም። እውቅና እሱን ያሳድደዋል ማለት ይሄ ነው። እሱ የራሱን ዋጋ አረጋግጧል፣ በስራው፣ በስነ ስርዓቱ፣ በአቋሙ። ሰዎች ወደዚህ ጽናት ይሳባሉ። ዋጋህን ማወቅ ትዕቢት አይደለም። ትሁት መስሎ መታየት ዋጋህን እንዳልተረዳህ ያሳያል። ተፈላጊ በመሆንህ ይቅርታ መጠየቅ አቁም የሚባለው ለዚህ ነው። አንተ በሰራኸው ሥራ በገነባኸው ማንነትህ በፈተናዎችህ ያገኘኸውን ብልጫ ይቅርታ አትጠይቅበትም። እሺ፣ አሁን ዋናው ጥያቄ ይህንን ማስረጃ እንዴት ነው የምትገነባው? በተለይ ደግሞ አሁን ላይ ማንም የማያስተውልክ ከሆነ፣ መልሱ ማስረጃው የግድ የፍቅር ግንኙነት መሆን የለበትም። ተፈትነህ አልፈሃል ማለት በህይወት ተፈትነሃል ማለት ነው። ይህንን ለማሳየት ሶስት ስውር መንገዶችን መጠቀም ይቻላል። አንደኛ ማህበራዊ ማረጋገጫ ወይም ሶሻል ፕሩፍ፣ ከሴቶች ጋር ፎቶ እየለጠፍክ ተፈላጊ ነኝ ለማለት አትሞክር። ይህ የእጦት አስተሳሰብ ነው። ይልቁንስ ዋጋ ያለው የማህበረሰብ አካል መሆንክን አሳይ። ከጓደኞች ጋር ወንድም ይሁን ሴት፣ ጥራት ያለው ጊዜ ስታሳልፍ፣ በቡድን ስፖርት ውስጥ ስትሳተፍ፣ ወይም ደግሞ በሆነ ክለብ ውስጥ ስትዝናና አሳይ። መልእክቱ ሴቶች ይፈልጉኛል ሳይሆን ሰዎች በአጠቃላይ ዋጋ ይሰጡኛል፣ እኔ የተረጋገጥኩ የማህበረሰብ አካል ነኝ የሚል መሆን አለበት። ሁለተኛ የችሎታ ማረጋገጫ ወይም ኮምፒተንስ ፕሮፍ። ጎበዝ ነኝ ብለህ አትናገር፣ ጎበዝ መሆንክን አሳይ። ጀብደኛ ነኝ ከማለት ማራቶን ከሮጥክ በኋላ ያለህን ፎቶ ለጥፍ፣ ተፈትና አልፋል ማለት ነው። አስቂኝ ነኝ ከማለት በጓደኞችህ መሃል ሆነህ አስቂኝ ታሪክ ስትናገር አሳይ። ሴቶች የተናገረውን የሚሰራ ወንድ ይፈልጋሉ። ሶስተኛ የመራጭ አቋም ወይም ዘ ሴሌክተር ፍሬም ይህ በጣም ስውር ግን ኃይለኛ ነው። የተትረፈረፈ አስተሳሰብ ያለው ወንድ መራጭ እንደሆነ ተነጋግረናል። ይህንን በሴቶች ላይ ብቻ ሳይሆን በሁሉም ነገር ላይ አሳይ። በምትበላው ምግብ በምታነባቸው መጽሐፍት በምትከታተላቸው ፊልሞች መራጭ ሁን ለራስህ ህይወት ከፍተኛ መመዘኛ ሲኖርህ የምትልከው መልእክት ለራሴ ምርጡን ስለመመርጥ አጋሬም ምርጥ መሆን አለባት የሚል ነው። ይህ ወዲያውኑ አንተን አሳዳጅነት ከነበረህ ሚና ወደ ተመራጭነት ሚና ይለውጠሃል። እዚህ ጋር ደርሰናል። እውነታዊ ነው። ብዙ ሴቶች በፈለጉህ ቁጥር ሌሎችም እነሱ ያዩብህን ነገር ለማግኘት ይጓጓሉ። ይህ የመስብ ፊዚክስ ነው። ዋጋ ሌላ ዋጋ ይስባል። ስለዚህ ምርጫው አንተ ነው። ወይ ሴቶች የሚያወሩለት ወንድ ትሆናለህ ወይም መኖርህንም የሚረሱት ወንድ ትሆናለህ ምርጫው ዛሬ የምትመርጠው አይደለም በየቀኑ የምትኖረው ነው እውቅናን ከማሳደድ ይልቅ ዋጋህን በመገንባት የምታሳልፈው ምርጫ ነው የምትፈልገው እውቅና ሌሎች እንዲሰጡህ የምትጠብቀው ማረጋገጫ መጀመሪያ ከአንተ መጀመር አለበት አንተ ራስን ምረጥ የዛሬው ቪዲዮ ይህንን ይመስል ነበር ይህ የስነልቦና ትንታኔ ላንተ ከፍተኛ ዋጋ እንደሰጠ ተስፋ አድርጋለሁ። ቪዲዮውን ላይክ እንዲሁም ለሌሎች ሼር አድርግላቸው። ቻናሉን ሰብስክራይብ አድርግ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።